ሁ በሚያሳዝን ሁኔታ መጨረሻ ላይ ያለው ቃላት መጨረሻው ቃል ነው ብሎ የተነገረው ምዛዜው እበላለው ብሎ መበላት ማለት ነው ማለት ነው። እበላለሁ ብሎ እንደተበላ እየነገረን ያመነው በራሱ ስለዚህ ዋናው ማመንክ ነው። ምንም ችግር የለውም። ያ ድርጅቱን ይከሳል። በራት ሄደው ይከሳሉ። የኢትዮጵያውን ግን አንተ የምትከሰስበትን ለእኔ ተው። እኔ ሀቢባ አይደለሁም፣ አንተን ለሌሎች ደላሎች መማሪያ ካላረጉ እኔ ሀቢባ አይደለሁም። ለጠበቃ የፈጀውን ፈጅቶ እኛ አንተን ለሕግ እናቀርብሃለን። እስከዛሬ አምጥተህ ኢማራት ላይ ላሰቃየሃቸው ነፍሶች በሙሉ ኃላፊነት ትወስዳለህ። ኦቦሌሶ ኤላ አካሙ ባርጌ ጅንጋለዶሚት ያቢዋጅን

ጨረሰእና በሕግ እንሄዳለን። የዋትሳብ ቁጥር ይላክልኝና ሎኬሽን ልክልሃለሁ እያለኝ። ጥሩ ነው፣ ምንም ችግር የለም። ይሄ ጥጋብ ሲበርድል ነገር እንገናኛለን። እሺ፣ የእነዚህ ልጆች እምባ በሕግ ብቻ አይደለም የምትጠየቀው። ረባ ማርኛ እያናገረች ነው ለካ። ሙድ እየያዘ ነው ታዲያ። ፈጣሪ በሽታ ይልክብሃል ገና ወጥተህ መታከሚያ ስት ለምን እንገናኛለን። በሽታን ለቆ በፈጣሪ በህግ ብቻ አይደለም የምትጠየቀው በፈጣሪም ትጠየቃለህ። ሌባ ከነ ግብረ አበሮችህ ነው የምትጠየቀው። ከነ ገንዘቡ ከገባበት አካውንት እያንዳንዱ እናትህ በዋትሳፕ ያናገረችኝ እያንዳንዳችሁ ተደራጅታችሁ ማፊያ ናችሁ። እናንተ እነዚህ ልጆች እያመጣችሁ የምትነግዱባቸው ሌባ። አማርኛ መጀመሪያም እኮ ይችላል መጀመሪያ እኔ አማርኛ እያወራ ገና ሙባሪክ ሳይተረጉምለት ምላሽ እየሰጠ ነበር በኦሮምኛ አማርኛ ይችላል እኔ ነኝ ነቀልኩት አማርኛ ይችላል ያውቃል ቃል ግን አማርኛ መናገር አልፈለግም። ግን በኦሮምኛ ሪከርድ ተደርጓል ይተረጎማል እናንተ ደግሞ ብዙ ወንድ ናችሁ እሱ ብቻውን ነው ምንም አያመጣም አንድ ቤት እንኳን ብትሆኑ ምንም አያመጣም።

እኔ አዝም ብለን አናውራ ኢንሻአላህ። በተግባር ነው የሚታየው። በስንት ስራት ማለት የምታውራ መስሎ ነበር። በስተመጨረሻ እንደዚህ ከነ ሎኬሽን ከፈለጋችሁ፣ ሎኬሽን አያስፈልግህም ወንድሜ። የማራት ውስጥ እስካሁን ሎኬሽንህን ምንም አይሰራልንም። ኢንሻአላህ ታያለህ። ነገር ደረሰኞቹን እንዳለላኩልኝ እሺ፣ እሺ። የቀረውን ያስገባችሁበትን እያንዳንዱ ኢትዮጵያ የኢማራቱ ጉዳይ ታሜ፣ ያለ የኢትዮጵያን ጉዳይ ደግሞ ኢትዮጵያ ገንዘቡ የገባበት በኋላ ማለት በህግ ስትጠየቅ መጣ፣ እዚህ ሶሻል ሚዲያ አታልቅስ፣ አባካቸው ማለት ምናምን አትበል። የዛን ቢያለቅስ ማን ይሰማዋል? ታሜ የዛን የሚሰማው ይሆናል። ይህ ልምድ ስለሆነ ሐቢባ አንቺ ስለማታውቂ ያን ቅስ ይምጣና ገዛን የሚሰማው እኔ አይመለከትኝም። እኔ ተሸወትኩኝ ምናምን ምናምን እንዳትል በኋላ። አንተ በአቋምህ እዚህጋ እየተናገርክ እያሾፍክ ስንት ሺህ ህዝብ ማለት እዚህ ጋር ለወገን ያላገጥክ ነው ማለት እዚህ ቁጭ ብለ ይሁን መፍትሄ ከምትፈልግላችሁ ለወንድሞች እያላገጥቅ ነው ሎኬሽን ከፈለጋችሁ ምን ታመጣላችሁ ምናምን ትላለህ። ሊደበቅ እኮ ነው ታሚ። አሁን ከዚህ ሮጦ ሄዶ እናቱ ውስጥ ሊገባ ነው፣ ሊደበቅ እኮ ነው። ፈሪ ሽንታም፣ በቪዲዮ መውጣት የሚፈራ ሽንታም እኮ ነው። ወንድ ቢሆንማ ወንድ ቢሆንማ ቪዲዮ አብርቶ ፊቱን ያሳየን ነበር። ፈሪ ስለሆነ እኮ ነው፣ ስለፈራ እኮ ነው የተደበቀው። አሁን እኮ ሄዶ ሊደበቅ ነው እኮ። ግን የትም ጉድጓድ ብትገባ ከህግ አታመልጥ። እናትዬው መውጣት እምቢ አለች። አይ አንድ ሰዓት ስትይኝ ብላ ነበር። ከዚም በኋላ አላወራዋት አለ ቀ ከዚህ በኋላ ከሷ ጋር ማውራቱ ምን ለምን ያስፈልጋል? ኦኬ፣ ሷም ላይ ወኔ እየተከታተለች ነው። ልጇ መግባቱን ኦሬዲ አውቃለች። አንድ ሰዓት ስጭኝ ይመጣለው ብላ ነበረ። በቮይስ ነው ሐቢባ እንደዛ አይደለም እኮ ምን ያው ልኮ የሷ ልጅ አይደለም እኮ እና ማን ይሄ ይሄ ነው መጀመሪያ ብሩን ተቀባብሎ ካምፓኒ ውስጥ ራሱ ቁጭ ብሎ ደላላ ሆኖ እኔ አስገባችኋለሁ ስራ ቢሮ አለኝ ምናምን ብሎ አታሎ ልጆቹን ብሩን ተቀባብሎ እንትን ያለ ወደ ይሄኛው ያመጣቸው ታዲያ ማን ነው ያመጣቸው? አይደል እንዴ ይሄኛ ያመጣቸው ነው አሳልፎ ለሌሎና ለሌሎ። እናት እናትና ልጆቹ ደግሞ አሉ እናት እንጂ ልጁ አልቀረበም። ልጁ አልቀረበልሽ። ይሄ አንጥቶ ለነዛ ሰጣቸው። ስለዚህ ዋና የሚመለከተው ይሄ ነው እኔም ትናንትና ቤቴ ላይ አንተን ነው የሚመለከተው ብዬ እያፈጠጥኩ ነበር ይሄን ነው የሚመለከተው ጉዳይ ታዲያ እነዛ ኮ ተቀባይ ናቸው ዋና ዋና ከኢትዮጵያ ያመጣቸው እሱ ስለሆነ የሚመለከተው ዋና አካል እሱ ነው እነዛ ተቀባይ ናቸው እኔ ተቀባይ መሆኗን ባብ ከእናት ዮ ጋር አላወራም ነበር እሷ ኮ ተቀባይ ከሆነች የሆነ ፐርሰንት ለዛኛው ከፍላ እነሱን ስራ የምታሰማራ የምታተርፍባቸው ናቸው እነሱ እኮ ለነዚህ እነዚህ እኮ ለነዛ እንደ ፕሮዳክት ናቸው። ትርፍ የሚያገኙባቸው ፕሮዳክት ሁበቃ በኩል በሚያስፈልግሽ ነገር እኔ ከጎንሽ ነኝ። ለምን ነገር ብቻ ምትች ትማል ወላሂ ወላሂ እስከ መጨረሻ ካጭ ሆነን ሁላችን ስለ ኢማራቱ አለታሜ ወንድማችን መከታችን፣ ስለ ኢትዮጵያ ጉዳይ ደግሞ እኔ አለው እኔ እሱ ሰርተን ብናሳይ ይሻላል። መማሪያ ካልሆነ ይሄ ልጅ ማለት ነው ለኢትዮጵያ ሙሉ መማሪያ መሆን አለበት። ይሄ ልጅ እንዲህ ሰው፣ ሁሉም ደላላ ነው መማሪያ የሆነው ባለጌ፣ ለገዛ ወገኑ ማያዝን ወንድሞቹ እንዲህ አምጥቶ ጀስት ሲያመጣቸው የተከፈለውን ገንዘብ ኪሱ የገባውን ብቻ አይቶ አምጥቶ እዚህ ወርውሮ፣ እየተራቡ ምግብ እንዴት ተሻምተው እንደበሉ አይታችኋል። እንዴት እንደራባቸው ሳሪ እግዜር ይስጣት፣ ሳራ ለሐበሻ ያመጣችላቸውን አገልግል እንዴት ተሻምተው እንደበሉ አይታችኋል። ምን ያህል ተረባው እንደነበረ እንዴ! ሰው እንዴት በገዛ ወገኑ እንዲጨክናል? ለየትኛው ህይወት፣ ለዚች አጭር ህይወት፣ ለሆነ ገንዘብ፣ ለገንዘብ ብሎ ሰው የገዛ ዜጋውን አምጥቶ እንደዚህ መጣል ማስራብ ወደ ሰው ገንዘብ የሆነ አካል ለመካበት የሆነ ወገን መጥቶ መሰቃየት አለበት፣ ደመለገስ አለበት መራብ መቸገር፣ እንዲህ የምታደረጉ ደላሎች ነገር፣ ካንሰር ይዟችሁ ብትጋደሙ፣ የአልጋ ቁራኛ ብትሆኑስ ይመጣሉ። ይህን አደጋ ደርሶባችሁ አካላችሁ ጎሎ አልጋ ላይ ብትሆኑስ ምን ልትሉ ነው? በወጣትነታችሁ በደህናችሁ ጊዜ የዘራችሁት ያፈሰሳችሁት እምባ ምን ልትሉ ነው? ፈጣሪን አትፈሩ፣ በሽታ አደጋ እንዳያመጣባችሁ ፈጣሪን አትፈሩ። ሕግን ባትፈሩ፣ ሕግን አንፈራን ብትሉ አንድ ሰው የጠበቃውን እከፍላለሁ እኔ እከፍላለሁ እያለችን መዋዝ የሚባል ሰው እኔን የምከፍለው የጠበቃውን እያለች ነው ብዙ ሰው ብሎኛል። በውስጥም ጽፈውልኛል። ችግር የለውም ሀቢባ፣ የፈለግሽን ያህል ለጠበቃ እናዋጣለን፣ ይሄ ሰው ይከሰስ ብሏል። ሁሉም ኮመንት ላይም በዋትሳፕ የጻፉልኝ በቃ እንሄድበታለን። በህግ ይሄ ደላላ ይሄ ጥጋበኛ ደላላ ለህግ ቀርቦ ለብዙ ህገ ወጥ ደላሎች መማሪያ መሆን አለበት። አቢባ አንድ ነገር ብቻ ቃል እንድገቡ ፈልጋለሁ። የምሬ ነው ምላችሁ። እግዚአብሔርን እኔም በምችለው በምችለው ታሜም እንዲሰማኝ ማለት ነው። መናገር የምፈልገው ምን ተለምዷል መሰለሽ? አቢባ አንድ የተለመደ ነገር አለ። ይህን ነገር እያስፋፋ ያለው ሚዲያ ላይ መምጣቱ ምንም ጥቅም የለውም። እንደው ማስተዋወቅ ነው እየሆነ ያለው። የምሬ ነው ምላችሁ። ለምን መቀጫጮ እየተወሰድባቸው አይደለም ነገ ይመጣሉ። የሆነ ሰዎች ይዘው ይመጣሉ፣ የነው ታዋቂ ሰው ይዘው ይመጣሉ እንደ ሽምግልና ይባላል። በቃ ነገሩ በድፍንፍን በቃ የልጆቹ ይስተካከል ምናምን ተብሎ የሚታለፉበት መንገድ አለ። ተረዳሽን። ምን ያህል ከትልቅ ይቅርታ ጋር እኔ ያስኩት ነገር ተደፋፍኖ አልፎ አያቅም። እኔ ያስኩት ነገር ነገ ማንም ሰው መጥቶ ሽምግልና ቢጠይቀኝ እኔ ምጓዋል ምሽለጠለጥ ሰው አይደለሁም። በህግ ነው የሚሄዱበት የፈጀውን አመት ይፍች በህግ ነው የምንሄድበት። በህግ ነው የምንሄድበት። በቃ እኔም የምንፈልገው ያለ ነገር ለምን ስለማቀሽ፣ የሆነ አንዳንድ ቤት ላይ ይሄ ነገር ስለተለመደ እንደዛ እየመሰላቸው ስለሆነ የምንፈልገው ይሄ ነገር በቃ መቀጮ እንዲሆንልን። እኔ በምችለው እግዚአብሔርን ለምን በውስጥ እኔ በቃ የእነዚህ ልጆች ከምሰባ የፈለግኩትን እኔ እራሱ የፈለግኩትን አግዝሻለሁ። እግዚአብሔር ምስክሬ ነው። ቀልዴ ነገር ለምን ታሜም እንዲሰማ ታሜም፣ እኔ አብሬ ካለው ታሜ በምፈልግ ሰዓት ፎሎ አድርገኝ ፎሎ መልሽ ላለው። እኔ ኤኒ ታይም አለው አብሬክ፣ ኤኒ ታይም በመኪናም ካነሰክ እንድሰማ ይፈልጋለሁ። ታሜ አስር ሰው ከሆኑ ብቅ አለው። ያንተ መኪና ካልቻለል፣ እኔ መኪና መጣለ አብሬክ መሄድ ይችላለሁ። እንደነዚህ አይነት ሰዎችን አብረን አብረን ተባብረን የሚወጣውንም አውጥተን ተባብረን ማስወገድ ያለብን በቃ አለቅ። አራት ነጥ። እኔ ነው መናገር የምፈልገው። የፈለገው እኔ ያዝኩት ነገር በህግ ከሆነ በህግ ነው የምሄደው። እኔ አቋም እኔ አቋማለኝ፣ አልሽለጠለጥም፣ አላስመስልም። ምን እንዳይቀርብኝ፣ ምንም የምሸጠው ዕቃ የለም። ማንም እንዲገዛኝ ብዬ አቋሜን የምቀይር ሰው አይደለውም። ስለዚህ ሌላ ቤት ሄደው ሽምግልና በሃይማኖት ምናምን ቢሉ እኔ አይመለከተኝም። ግን እኔ ግን በህግ እስከ መጨረሻው ሄደ እሚያዋጣ አካል ባይኖር እናቴ ትሙት ከኪሴ ያው ከኪሴ ወጣ ሰው ባይኖር ካኪስ ሲያውጥች ይሄ ሰው በህግ እንዲጠየቅ አደርጋለሁ እኔ አሳ እኔ አቋሜን አልቀይርም አንድ ኢንፎርሜሽን ደረሰኝ ሀቢባ እሺ አካውንቱ ምንድነው ሀቢባ አካውንት ያለችው አካውንቱ የነ የልጅና የእናቱ የዘመዶቻቸው እንጂ የዚህኛው ልጅ ዘመድ አይደለም ባለ አካውንቱ የራሱን አልተጠቀመም እና የራሱን አካውንት አልተጠቀመም። ይሄ ዘራፊ ማለት ነው፣ ሌባው የወረደው ማለት ነው። የተጠቀመበት አካውንት ባለቤቶች ማንም ይሁኑ ማን አይመለከተኝም፣ ይጠየቃሉ። እየሰማችሁ ነው? አደውሉልኝ። ማንም ሰው እንዳደውል አያገባኝም። አካውንቶቹን ለሚመለከተው አካል አስረክባለሁ፣ ይጠየቃሉ። ማንም ይሁን ማን አያገባኝም። መስዋት ሆነዋል። ማን ከሌባ ጋር ተባበሩ አላቸው። ማንም ይሁኑ ማን አይመለከተኝም። የተያያዘ ነው። አቢብ አለቀ እኮ ልጁ ሲያዝ እነሱን ያቀርባል እነሱ እሱን ያቀርባሉ። ተያይዘውን ገደል የሚገቡት ወንጀለኛ ነው። ማንም ዝውውር ነው የሚጠየቁት። ዱባይ እየመጡ ወንድሞቻችን ተስፋ ቆርጠው ራሳቸውን እያጠፉ ነው። በረሃብ እየተጎዱ ነው፣ እየቆሰሉ ነው፣ እየደሙ ነው። በዚህ ዘመን አምጥታዎቸው እነሱ ምን አይነት ህሊና ቢኖራቸው ነው? አራት መቶ ሺህ ሶስት መቶ አምሳ ሺህ ተቀብለው ኪሳቸው ከተው እነሱ ውድ ሬስቶራንት ሄደው እየበሉ ውድ ልብስ እየለበሱ ደላሎቹ እነዚህ ምስኪን ግን መጥተው በኢማራት ምድር ምግብ እንደ ገፍ እየተረፈ በሚደፋበት ምግብ ምድር እነሱ ተርበዋል እንዴ! ዩማኒቲ የት ሄደ? ሰውኛ ሰው አይደለም? እንደኛ አያመንም? ተርበው አሁን እንዴት ተስገብግበው እንደበሉ አይታችኋቸዋል ምግብ ሲመጣላቸው በጣም እኮ ነው የሚያሳፍረው። በዚህ ዘመን ስለ ምግብ ስናወራ ምን አይነት ጥጋብ ነው? እሱ ማን ነው? ምን ስለሆነ ነው እንደዚህ ልብ ያበጠው? አንድ ተራ ግለሰብ። ሀቢባ ጫምላቃ። ሀቢባ አቤት። እኔ አሁን እዚው ከልጆች ጋር ነኝ። ኦኬ። ታች ነኝ። ኦኬ። አኮሞዴሽን ውስጥ መግባት ስለማልፈልግ ነው። ልጨርስና አወራሻለሁ። እሺ ሰላም እንዴት አመሻችሁ ሀቡ? በአጋጣሚ ሆኖ ሞሎውን አላየሁኝም። ትንሽ አሁን ጨረፍታውን ነው እየሰማሁ ያለሁት። የሚሰበሰብ ምናምን ሲባልም ሰምቻለሁ። ልጆቹም ደግሞ በግፍ እንደዚህ አንድ ላይ ተሰብስቦ ምግቡን ላቶ አንድ ላይ እንደተቀመጡ ነው እየሰማሁ ያለሁትና እኔም እግዚአብሔር በሚያውቀ ወይንም ደግሞ በምችለው የምሬ ነው በውስጥ አዋራሽና የቻልኩትን ያክል አግዝ ይሻለሁ፣ በገንዘብም ቢሆን ማለት ነው። እንደዚህ አይነት ልጅ መጥቶ እዚህ ሀገር ላይ የሚሰቃዩት በጣም ብዙ ልጆች አሉ። ሚዲያ ላይ ያልወጡት፣ ያልተቆጠሩ፣ በየቤቱ የታፈኑት በጣም ብዙ ልጆች አሉ። በውስጡ እንኳን መጥቶ የሚያለቅሱ እኛን የሚጠይቁ አሉ። ምንም ማድረግ ስለማልችል ብቻ እየተነገራችሁ ለምን ትመጣላችሁ እናንተ እያልኳቸው ነው። መልስ እንሰጣቸው ስለዚህ ይሄ ደላሎቹ ምናምን አንድ ቅጣታቸውን ቢያገኙ ሌሎቹ እያቆሙ ይመጣሉ። እስካሁን ድረስ እኮ ማንም ደላላ የትኛውም ደላላ ስላልተቀጣ ስላልተያዘ ስላልታሰረ ስላልተጠየቀ ነው እኮ ሰው ከኢትዮጵያ 450 ሺህ እና 400 ሺህ ብር እየከፈለ መጥቶ እዚህ ሀገር ላይ ደምን ባሚያለቅ ሰው ማርያምን። እዚህ ትራቭል ኤጀንሲ አካባቢ ራሱ ያሉት ወንዶች ብዛታቸው ብዛታቸው እግዚአብሔር ያውጣሽ። ከዛ በር ላይ ነው ተደርድሮ የሚቀመጡት። የሚበሉ የላቸው፣ የሚጠጡ የላቸው ገንዘብ የላቸው፣ ስራ የላቸው። በቃ ቤቱ ተሃን በተሃን ሆኖባቸው በረሩ በበረሩ ሆኖባቸው በጣም ነው የሚሰቃዩት። እኔ ደላሎቹ ቢቀጡ በጣም ደስ ይለኛል። እኔ የቻልኩትን ማርያምን ይህን ያክል ምናምን አልልም፣ ብቻ በውስጥ አዋራሽና የቻልኩትን እረዳሽ አለው። በጣም አመሰግናለሁ። በቂ አሁን በጣም ብዙ ሰው አስቤዛ ምናምን ምናምን ቃል ስለገባ አስቤዛ ምናምን አያስፈልግም። እኔ የምፈልገው ለጠበቃ የሚከፈለውን ገንዘብ ስሰበስብ ሁላችሁ እንድታግዙ ነው የምፈልገው። በዚህ ስራ ላይ አሻራችሁን እንድታሳርፉ። አንድ ህገ ወጥ ደላላ፣ በሰዎች ዝውውር ላይ እንደዚህ አይነት ግፍ የሚሰራ ሰው ለህግ መቅረብ አለበት። እሱን እኛ ለሁሉም ደላሎች መቀጣጫ ማድረግ አለብን። ሶ በዚህ ጉዳይ ብቻ የሁላችሁንንም ትብብር እሻለሁ። የገንዘብ ትብብር ለጠበቃው የሚከፈለው ቁጭ ብዬ አሰባስባለሁ። መጀመሪያ እናመልከት። ለጠበቃ ምን ያል ይፈጃል፣ ሁሉን ነገር እናጣራ። ይጨርስ ከዛ ገንዘቡ እንሰበስባለን። ነገር መናገር ፈልጋለው እና በዚ አጋጣሚ እዚህ ስር ያላችሁ የልጆቹ ኬዝ ሲያልቅ ወይ የሚቀጥሉ ከሆነ ወይ ደግሞ የሚከነሰሉ ከሆነ ትልቁ ኢምፖርታንት ይሄ ምግቡ ምናምን አይደለም። ያ ምግብ ለሰው ልጅ ለመኖር ኢምፖርታንት ነው፣ ግን ዋናው ምንድነው እሱ ስራ ነው። እና እዚህ ስር ያላችሁ ሰዎች አይቲንክ ዘጠኝ ሺህ ምናምን ሰው አንዳንድ ልጆች ስራ ብናስገባቸው ከምግብ በላይ ዋናው ምንድን ነው፣ እሱ ስራ ነው። አይዲያቸው እንዲቀየርና ወረቀታቸው ተስተካክሎ በየወሩ ደሞዛቸው እንዲያገኙ ብናረግ ነው የሚሻለው ማለት ነው። ሲስተካከል ምናልባት ካንስሌሽን ያለው ሰው እጁ ላይ አሁን ካለ ሁላችንም የተለያየ ካምፓኒ ላይ የምንሰራ ሰዎች እና ስለ ካምፓኒ የምናቅ ሰዎች ካለን አንዳንድ ሰው ስራ ብናስገባ ምግብ አይደለም ዛሬ አንድ ብር ሁለት ብር ለሶስት ብር ለሰው መስጠት ለአንድ ቀን ሊሆነው ይችላል ግን ትልቁ ነገር ምንድን ነው እሱ መሰረታዊ የሆነ ነገር ልጆቹ እንዲይዙ ነው ማድረግ መቻል ያለብን የምንሄደውን በህግ የምንሄደውን እንሄዳለን ባይ ዘ ዌይ በጣም ብዙ ልጆች እየተሰቃዩ ነው የሚሰቃዩበት ምክንያቱ በጎሳ ነው ወደዚህ ሀገር የሚመጡ ይሄ የጎረቤቴ ልጅ ነው ይሄ የሀገሬ ልጅ ነው ይሄ እንደዚህ አደርገኝም እያሉ ነው በጣም ብዙ ልጆች እኔ ራሱ ከአምስት ልጆች በላይ ወረቀት አስተካክዬላቸዋለሁ ከአምስት ልጆች በላይ ወረቀታቸውን አስተካክያለሁ ህጋዊ ሆነዋል እዚህ ጋር መናገር ፈልጌ አይደለም ግን በጣም ብዙ ልጆች አሁን ሰነያ ሰጃ ብትሄዱ በቃ በጣም ብዙ ሰው እየተሰቃየ ነው። የእውነት ለመናገር ማለት ነው። ምናልባት እዚህ ሻርጃ ያላችሁ ሰዎች እንደ እስቲ ወደ ሰጃ ውቶ በጣም ብዙ ሰው መስጊድ የሚያድር አለ፣ ስራ የሌለው ሰው አለ። በጣም አስቸጋሪ ነው። ይሄ ምንድነው እሱ፣ ትላንትና መጥቶ፣ ትላንትና ከኢትዮጵያ መጥቶ ዛሬ ድለላ ይጀምራል። ይሄ ነው ትልቁ ችግር። ስለ ኢማራት አያውቁም፣ ስለ ህጉ አያውቁም፣ ስለ ካምፓኒ አያውቁም ስለምንም የሚያውቁት ነገር የለም። ምንድነው እሱ ትላንትና ይመጣል፣ ዛሬ እሱ ድለላ ይጀምራል ከሆነ ሰው ጋር ሼር ያደርጋል። እዚህ የሆነ ቤት አንድ ሺ አምስት መቶ ብር ይከራያሉ ያሉ፣ ከዛ ልጆቹን እያጎሯቸው እዚህ እያመጡ፣ በጣም ብዙ ሰው እየተሰቃየ ነው። የእውነት ለመናገር በጣም ብዙ ሰው እያነባ ነው። በጣም ብዙ ሰው እነዚህ ጥቂቶች ናቸው። በጣም ስንናገር እኔ በራሴ ፔጅ በጣም እናገራለ። እባካችሁ ጥንቃቄ አደርጉ እባካችሁ ጥንቃቄ አድርጉ እላለሁ። ስለዚህ አሁን እኔ አንድ ነገር መናገር የምፈልገው የእነዚህ ልጆች ሶሉሽን ከያዘ እስቲ አንድ አንድ ሰው እኔ በራሴ በኩል በውስጥ እነግርሻለሁ፣ የምችለውን ነገር አደርጋለሁ። ለሁለት ሰው ስራ ነው፣ እኔ ገንዘብ ሳይሆን የማደርገው ስራ ፈልጌ አይዳቸው እንዲቀየር ስራ አስገባቻለሁ። ይሄ የእኛ ካምፓኒ አለ፣ ከቻልኩኝ ሁለት ሰው እንዲወስድልኝ ሰውየውን እጠይቀዋለሁ። ግን አንድ ሰውም ሆነ ሁለት ሰው ስራ አስገብቼ እንዲገቡና አንድ ሺህም ሆነ ዘጠኝ መቶም ሆነ አንድ ሺህ አምስት መቶም ሆነ ሰርተው ደሞዛቸውን እንዲያገኙና ወረቀታቸውን እንዲቀየር አደርጋለሁ፣ እኔ በራሴ ማለት ነው። ግን እዚህ ጋር ያላችሁ ሰዎች ብዙ የካምፓኒ ላይ የሚሰሩ ሰራተኛ የሚፈልጉ ሰዎች ስላሉ የተቆራረጠ ነው። ኔትወርክ የለኝም በቃ ብዬ እንትን የሚባለው ነገርኝ፣ እና እኔ የሚደርስብኝን አደርጋለሁ። እሺ፣ በዋትሳፕ ኔትወርክ የለኝም። ዋትሳፕ ላይ ግን ችግር የለውም በይኝ፣ ነገርኝ፣ እና የሚሆነው ችግር የለውም። እሺ፣ ነው ማር፣ በጣም አመሰግናለሁ። እሺ፣ እሺ። ሰበሰብ ለጋራ የምታዘኙ ሰዎች፣ አንዳንድ ልጆች ካንስሌሽናቸውን ከወሰዱ እዛም የሚቀጥሉ ከሆነ ወይንም ካንስሌሽን የሚወስዱ የሚወስዱ ከሆነ አንዳንድ አንድ ስራ ፈልገን ካምፓኒ ላይ የምንሰራ ሰዎችም ይኖራል ወይንም ደግሞ ስራ የሚያስገቡ ልጆችም አሉ ስለዚህ አንዳንድ ሰው ብናስገባ ይሄ ነው ትልቁ ነገር ሊጠቅማቸው የሚችል ምክንያቱም ምግብ በየቀኑ ማድረስ ሳይሆን ይህንን ቶሎ ሶሉሽን ፈልጎ ወደ ስራ ማስገባት ነው ለምን ያ መጀመሪያ እኮ የሰው ልጅ ለመስራት መብላት አለበት ምግብ መብላት ግዴታ ነው መጀመሪያ ሲበላ ነው የሰው ልጅ ህይወቱ ቀጥሎ ከዛ ለስራ የሚደርሰው ስለዚህ ነው ምግብ የሰጡ ሰዎችን ክሬዲታቸውን አናወርድባቸው። ደጋግመን ምግብ ስንል ላይክ እኔ ምግብ ይዤ መሄዴ ጥቅም የለውም ማለት ነው ብለው እንዳያስቡ። ምግብ የሰጡ ሰዎች ምግብ ይጠቅማል። የሰው ልጅ መጀመሪያ መብላት አለበት ለመኖር፣ ስራ ለመስራት። አዎ እሱንማ እንኳን ምግብ ያደረሰ የቀርቶ አይዟችሁ ያለ ሰው በጣም ክሬዲት አለ፣ በጣም ክሬዲት አለ። ግን ሁላችንም እዚህ ጋር ያለን ሰዎች